ሰላም ሰላም ደናችሁ ውድ ቻናላችን ቤተሰቦች በእያላችሁበት ሰላማቸው ብዛ። ዛሬ እጀላቸው መጣሁት በስድስተኛ ድምፆች ቃላት መሰረት አንማት ነው። ስድስተኛ ድምፆችን ተጠቅሜ ቃላት እየመሰረት የማሳያቸው ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናቸው ቪዲዮውን ላይክ እና ሼር አድርጋችሁ እንዲሁም ለቻናላችን ሲሆናቸው ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ ኦኬ አዛሬች ያላችሁ የመጣሁት በስድስተኛ ድምጾች ቃላት ምስረታ ነው ማለት ነው። ስድስተኛ ድምጾች ተጠቅሜ ቃላትን እየመሰሩት የማሳያችሁ ይሆናል። እናንተ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ አብራችሁ እስከ መጨረሻው ቆዩ። አሁን ቀጥታ እያነበቡ እሄዳለሁ። አብራችሁ ከኔ ጋር አንብቡ። ወደ ቪዲዮ ኦኬ። የመጀመሪያው ቃል ከዚህ ለምን ይላል? ህሌና ህሌና ይላል። ህሌና የምለው ስናይ ህ ማለት ከሀ ቤተሰብ ስድስተኛ ፊደል ነው ሌ ከለ ቤተሰቦች አምስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ህሌና፣ ህሌና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል፣ ልማት፣ ልማት ይላል። ልማት የሚለውን ስና ልማለ ከለ ቤተሰቦች ስድስተኛ ፊደል ነው። ማ ከመ ቤተሰቦች አራተኛ ፊደል። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ልማት፣ ልማት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል፣ ሽፋን ሽፋን ይላል። ሽፋን የሚለውን ስናይ ሸ ማለት ከሸ ቤተሰቦች ስድስተኛ ፊደል ነው። ፋ ከፈ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ወስራ ባለው መሰረት ስናነባቸው ሽፋን ሽፋን የሚለውን ቃል ማግኘት እንችላለን። ቀጣይ ደረጃ ደግሞ ከዚህ ለምን ይላል ብድር ብድር ይላል። ብድር የምለው ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚሁ ፊደላት ውስጥ ስራት ባለው መርዳ ድረስ እናንባቸው ብድር፣ ብድር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ደሚ ይላል። ምክር ምክር ይላል። ምክር የምለው ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ውስጥ ስራት ባለው መርዳ ድረስ እናንባቸው ምክር ምክር የሚለውን ቃል እናገኛለን። ቀጣይ ከዚህ ለምላ ንግድ ንግድ ይላል። ንግድ የሚለው ስናይ ን ማለት ከነ ቤተሰቡ ስድስተኛ ፊደል ነው። ግ ከገ ቤተሰቡ ስድስተኛ ፊደል ድ ከደ ቤተሰቡ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለመሆ ደረስ እናንባቸው። ንግድ ንግድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምላል ምላስ ምላስ ይላል። ምላስ የሚለው ስናይ መ ማለት ከመ ቤተሰቡ ስድስተኛ ፊደል ነው ላ ከለ ቤተሰቦች አራተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚሁም ፊደላቶች ስራት ባለው መርዶር ድረስ እናንባቸው። ምላስ ምላስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል እድል እድል ይላል። እድል የሚለውን ስናይ ማለት ከአ ቤተሰቦች ስድስተኛ ፊደል ነው። ከ ቤተሰቦች ስድስተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚሁም ፊደላቶች ስራት ባለው መርዶር ድረስ እናንባቸው። እድል እድል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጥያቄ ጥያቄ ይላል። ጥያቄ የሚለው ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ቄ ከቃ ቤተሰቦች አምስተኛ ፊደል። እነዚህ ፌደራቶች ስርዓት ባለው መርደር ደረስ እናንባቸው። ጥያቄ ጥያቄ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል ድርጅት ድርጅት ይላል። ድርጅት የሚለውን ስናይ ድ ማለት ከደ ቤተሰቦ ስድስተኛ ፊደል ነው። ር ከደ ቤተሰቦ ስድስተኛ ፊደል። ጅ በተመሳሳይ ከጀ ቤተሰቦ ስድስተኛ ፊደል። ት ከተ ቤተሰቦ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለ መክዶ ድረስ እናንባቸው። ድ ር ጅ ት ድርጅት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚ ይላል። ግጭት ይላል። ግጭት የሚለውን ስናይ ግ ማለት ከገ ቤተሰቦ ስድስተኛ ፊደል ነው። ጭ ከጨ ቤተሰቦ ስድስተኛ ፊደል ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስራት ባለው ምክንያት ደረሰና አንባቸው ግጭት ግጭት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ደግሞ ይላል ፍጹም ፍጹም ይላል ፍጹም የሚለውን ስናይ ፈ ማለ ከፈ ቤተሰቦች ስድስተኛ ፊደል ነው። ጹ ከጸ ቤተሰቦች ሁለተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስራት ባለው ምክንያት ደረሰና አንባቸው ፍጹም ፍጹም የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለሚላ ፍ ላ ጎ ት ፍላጎት ይላል። ፍላጎት የሚለው ስናይ ፍ ማለት ከፈል ቤተሰቦች ስድስተኛ ፊደል ነው። ላ ካለ ቤተሰቦች አራተኛ ፊደል፣ ጎ ሀገ ቤተሰቦች የመጨረሻ ፊደል፣ ትከ ቤተሰቦች በሰዎች ስድስተኛ ፊደል። እነዚህ ፊደላቶች ስራት ባሉ መደደል ስናልባቸው ፍ ላ ጎ ት ፍላጎት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለሚላ ክ ፍ ል ክፍል ይላል። ክፍል የሚለው ስናይ ክ ማለት ከቤተሰቦች ስድስተኛ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ልም በተመሳሳይ ከቤተሰቦች ስድስተኛ ፊደል። እነዚህን ሳልስ ድምፁ ሥርዓት ባሉ መደል ድረስ እናንባቸው ክፍል፣ ክፍል የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚናል ውጤት፣ ውጤት ይላል። ውጤት የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ጤ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለመደል ድረስ እናንባቸው ውጤት ውጤት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደረጃ ከዚህ ለምን ይላል ዝናብ፣ ዝናብ ይላል። ዝናብ የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ውስጥ ስርዓት ባለው መክደር ድረስ ስናነባቸው ዝናብ፣ ዝናብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ለምን ይላል ፍቅር ፍቅር ይላል። ፍቅር የሚለውን ስናይ ፍማለ ከፈ ቤተሰቦች ስድስተኛ ፊደል ነው። ቅህ ከቀ ቤተሰቦች ስድስተኛ ፊደል። ር ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክደል ድረስ ስናንባቸው ፍቅር ፍቅር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚያ የምን ይላል? ንጉስ ንጉስ ይላል። ንጉስ የሚለውን ስናይ ንማለ ከነ ቤተሰቦች ስድስተኛ ፊደል ነው። ጉ ከገ ቤተሰቦች ሁለተኛ ፊደል። ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክደል ድረስ ስናንባቸው ንጉስ ንጉስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቅጣት ቅጣት ይላል። ቅጣት የሚለው ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ጣ ከተ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስራት ባለው መሮፍ ልድረን ስናንባቸው ቅጣት ቅጣት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ህይወት ህይወት ይላል። ህይወት የሚለውን ስናይ ማለት ከሀ ቤተሰቦች ስድስተኛ ፊደል ነው። ይህ ከየ ቤተሰቦች ስድስተኛ ፊደል ወ ከወ ቤተሰቦች የመጀመሪያ ፊደል ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላት ሥርዓት ባለው መልኩ እንደደረስ እናንባቸው። ህይወት ህይወት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋቸው እያነበባቸው እስከሚገባቸው ድረስ ካነበባቸው በኋላ ደግሞ ቪዲዮን እያቆማቸው እየጻፋቸው መለማመድ ይጠበቅባቸዋል ማለት ነው። ዛሬ ጀላቸው የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመሳቸው ቪዲዮን ላይክ፣ ሸርና ሳብስክራይብ ማድረጋቸውን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላቸው ስል ቁጥር በ0918 03 4685 ላይ በኢሞ በቴሌግራም ና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላቸው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ። ቸርን ሰንብት።